ዜና ስፖርት። ጤና ይስጥልኝ፣ ከኤስሪ ፊርደውስ አብድልሀኪም ነኝ። በቅድሚያም ኑኖ ስፕሪቶ ሳንቶ አዲስ የሶስት ዓመት ኮንትራት ተፈራረመ። አሰልጣኝ ኑኖ ስፕሪቶ ሳንቶ በኖቲንጋም ፎረስት ቤት ለሶስት ዓመት የወደፊት ቆይታቸውን በማራዘም በሲቲ ግራውንድ ፊርማቸውን አኑሯል። የኑኖ ስፕሪቶ የቀድሞ ውል እስከ 2026 ክረምት ድረስ የሚቆይ ሲሆን የ51 ዓመቱ አሰልጣኝ እስከ 228 ድረስ በሲቲ ግራውንድ ሜዳ እንደሚቆይ ፊርማውን አረጋግጧል። ከዚህ ቀደም ከወራጅ ቀጠና እጩዎች መካከል በሰፊው ቢመደብም የኑኖ በዘንድሮ በቻምፒዮንስ ሊግ ለመሳተፍ አስደናቂ የውድድር ዘመን በማሳለፉን ተከትሎ በሊጉ በመጨረሻም ሰባተኛ ደረጃ ይዞ በማጠናቀቅ ለኮንፈረንስ ሊግ መብቃቱን አሳይቷል። ኖቲንጋም ፎረስት ቫንፊልድ ሊቨርፑልን ያሸነፈ ብቸኛ ቡድን ሲሆን ማንቸስተር ሲቲን በሜዳው በማሸነፍ እንዲሁም ማንቸስተር ዩናይትድ ላይ ሁለት ድሎችን በማሳካት ካፕ ግማሽ ፍጻሜ የደረሰበትን የውድድር ዘመን ነበር። ከ30 ዓመታት በኋላ ለአውሮፓ መድረክ የበቃው ኖቲንጋም ፎረስት ክለቡ ላደረገው ጠንካራ ፉክክር ለአሰልጣኝ ኑኖ ስፕሪቶ ሳንቶ ተጨማሪ ጊዜ ሰጥቷል። ኖቲንጋም ፎረስት በሚቀጥለው የውድድር ዓመት የመጀመሪያ ጨዋታውን በሜዳው ከብሬንትፎርድ ጋር ያደርጋል። ኤንዞ ማሪስካ ኒኮላስ ጃክሰንን በዓለም ክለቦች ዋንጫ ቀይ ካርድ መመልከቱ በቼልሲ ቆይታው ላይ ተጽዕኖ እንደማይኖረው ተናገሩ። ማሪስካ በፊፋ የዓለም ክለቦች ዋንጫ ፍላሚንጎ ቼልሲን ሶስት ለአንድ ባሸነፈበት ጨዋታ ኒኮላስ ጃክሰን ቀይ ካርድ ከተመለከተ በኋላ የቼልሲ ወደፊት አቋም ላይ ችግር እንደማይፈጥር ነው የተናገሩት። ኒኮላስ ጃክሰን ትላንት ምሽት ተቀይሮ ገብቶ የተመለከተው ቀይ ካርድ ቡድኑ እንዲሸነፍ ምክንያት መሆኑን አሰልጣኙ ግን ተናግሯል። ጃክሰን ባለፉት አራት ጨዋታዎች ላይ ሁለት ቀጥታ ቀይ ካርድ መመልከቱን ተከትሎ ተቃውሞዎች ሲቀርቡበት ተስተውሏል። ተጫዋቹ በሚያሳየው ባህሪ ምክንያት የወደፊት የክለቡ ቆይታው አደጋ ላይ እንደማይወድቅ አሰልጣኝ ኤንዞ ማሪስካ አረጋግጠዋል። የምድቡ የመጨረሻ ጨዋታ የሚያመልጠው ኒኮላስ ጃክሰን ከጨዋታው በኋላ በማኅበራዊ ትስስር ገጹ ይቅርታ ጠይቋል። ተጫዋቹ ከጨዋታው በኋላ መልበሻ ቤት ውስጥ ተጫዋቾቹንና አሰልጣኞቹን ይቅርታ መጠየቁም ተነግሯል። እንዲሁም የሰማዮቹ አሰልጣኝ ቡድናቸው ዛሬ ሲሸነፍ የጃክሰን ቀይ ካርድ ጨዋታ እንደቀየረባቸውም ገልጸዋል። ቀይ ካርዱ ጨዋታውን ቀይሮታል ያሉት ማሪስካ ከዛ በኋላ ወደ ጨዋታው ለመመለስ በጣም አስቸጋሪ ነበር ለእነሱ እንኳን ደስ አላችሁም ብለዋል። ለሚቀጥለው የውድድር ዓመት የሚሆን አዲስ ታክቲክ ሞክር ያለው ያሉ ሲሆን ድሉ ግን ለፍላሚንጎ ይገባዋል ሲሉም ተደምጠዋል። አሁን አንድ ቀሪ ጨዋታ አለን። እሱን በደንብ መዘጋጀትና ማሸነፍ አለብንም ብለዋል። ሊቨርፑል ፍሎሪያን ቨርትዝን ከባየር ሊቨርኩሰን ማስፈረሙን አረጋግጧል። ሊቨርፑል ፍሎሪያን ቨርትዝን ከባየር ሊቨርኩሰን በክለቡ ሪካርድ በሆነ ክፍያ ማስፈረሙን ያረጋገጠው ዘ አትሌቲክስ እንደዘገበው ሊቨርፑል ተጫዋቹን ለማስፈረም 116 ሚሊዮን ፓውንድ የዝውውር ሂሳብ ከሊቨርኩሰን ጋር መስማማቱን አስታውሷል። ቨርትዝ እስከ 2030 የሚቆይ የአምስት ዓመት ውልም ተፈራርሟል። ይህ በእንዲህ እያለ የቨርትዝ የሊቨርኩሰን ኮንትራት የቆይታ ጊዜ እስከ ሰኔ 2027 ይቆይ ነበር። ተጫዋቹ በዚህ ክረምት በባየር ሙኒክ ኢላማ ተደርጎ የነበረ ሲሆን ነገር ግን ሊቨርኩሰንን የሚለካ ሆነ ወደ ሊቨርፑል መዛወር እንዳለበትም ታውቆ ነበር። ቨርትስ በ224-225 የውድድር ዘመን ባደረጋቸው 45 ጨዋቶች 16 ጎሎችን ሲያስመዘግብ 15 አመቻችቶ ማቀበል ነው የቻለው። ሊቨርኩሰን በቡንደስሊጋ ሁለተኛ ሆኖ ሲያጠናቅቅ የራሱን ድርሻንም አድርጎ ነበር። በቀድሞ የውድድር ዘመን ሊቨርኩሰን የጀርመን ቡንደስሊጋ ዋንጫ ያለ ሽንፈት ጉዞ ተጉዞ ሲያሳካ ቨርትስ ቁልፍ ሰው ነበር። ጀርመናዊ ኢንተርናሽናል በ49 ጨዋታዎች 18 ጎሎችን ሲያስቆጠር ሀያ አመቻችቶ በማቀበል የቡንደስሊጋው የወቅቱ ምርጥ ተጫዋች ሽልማትንም አሸንፏል። ፍሎሪያን ቨርትስ ዝውውሩ በመጨረሻም በመጠናቀቁ ተደስቻለሁ ሲል ከፊርማው በኋላ ተናግሯል። የመጣሁት ዋንጫዎችን ለማሸነፍ ነው። ለደጋፊ የሚገባውን ለመስጠት ነውም ብሏል። አላሜ ከሊቨርፑል ጋር ሁሉንም ነገር ማሳካት ነው። ቀጣይ ዓመት የሊጉን ዋንጫ መድገምና ሻምፒዮንስ ሊግ ማሸነፍ እፈልጋለሁ ሲል ቨርትስ ተናግሯል። ቤተሰቦቼ ሊቨርፑልን እንድቀላቀል ገፋፍቶኛል፣ እነሱን ማሳመን አላስፈለገኝም ነበርም ብሏል። የቀኝ እግር የፊት መስመር ተጫዋች የሆነው ቨርትስ ጥሩ የሚባለው ቦታው የግራ አጥቂ አማካኝ ቦታ እንደሆነም ተገልጿል። ይሁን እንጂ ቨርትስ በግራ ክንፍ አጥቂና የፊት አጥቂ እንዲሁም የቀኝ መስመር ቦታ ያሳለፎ የመጫወት ክህሎት እንዳለው በቀድሞ ክለቡ አስመስክረዋል። ባለፈው ዓመት ከአራቱ የአውሮፓ ታላላቅ ሊጎች በሶስተኛው የሜዳ ክፍል ብዙ ኳሶችን በማቀበል ፍሎሪያን ቨርትስ የሚበልጠው ጀርሚ ዶኩ ብቻ ነው። በጥቂት ደቂቃዎች የተጋጣሚውን አወቃቀር በመረዳት ተስጦ ያለው ሲሆን፣ ቨርትስ የተጋጣሚ ተከላካዮችን ወደማይፈልጉበት ቦታ ለመውሰድ በፍጥነትም ይዘጋጃል። ፍሎሪያን ቨርትስ ያለው በየትኛውም የፊት መስመር ቦታ የመጫወት ብቃት ለአሰልጣኝ አርኔ ስሎት ቡድን ትልቅ አቅም ይጨምራልም ተብሏል ተብሏል። የተጫዋቹ ለገብነት በተጨማሪም ማሰልጣኙ በጨዋታው መሃል እንዲሁም በተለያዩ ጨዋታዎች የፊት መስመራቸውን እየቀያየሩ እንዲጠቀሙ ያስችላቸዋል። ተጫዋቹ ለሊቨርፑል ከመሐመድ ሳላ በኋላ ሌላኛው የረጅም ጊዜ ቁልፍ ተጫዋች ይሆናል ተብሎም ይጠበቃል። በተያያዘም ሊቨርፑሎች በሚሎስ ኬርኬስ ዝውውር ከበርንማውስ ስምምነት ላይ ደርሰዋል። ሊቨርፑል በ40 ሚሊዮን ፓውንድ ሜሎስ ኬርኬዝን ለማስፈረም ከበርነማውዝ ጋር ተስማምቷል። የግራ መስመር ተከላካዩ በአንፊልድ የሚቆየውን የአምስት ዓመት ኮንትራት ከመፈራረሙ በፊት የሕክምና ምርመራ በሚቀጥለው ሳምንት እንደሚያደርግም ይጠበቃል። ስምምነቱ አሁን ላይ ከክለብ ወደ ክለብ የሚደረገው ድርድር ወደ ወረቀት ደረጃም ተሸጋግሯል። ዘ አትሌቲክስ እንደዘገበው ሊቨርፑል የ224225 የውድድር ዘመን ተከትሎ ኬርኬዝ ላይ ኢላማ አድርጎ ነበር። የ21 ዓመቱ የሃንጋሪ ኢንተርናሽናል ተጫዋች ዋንጫዎችን ለ ለማሸነፍ ምርጥ በሆኑ ቡድኖች ውስጥ ለመጫወት ህልም እንዳለውም ተናግሯል። ከርኬዝ በሐምሌ 223 በ1555 ሚሊዮን ፓውንድ ከኤዜድ ወደ በርንማውስ ተቀላቅሎ በሁለት የውድድር ዘመናት 67 ጨዋታዎችን አድርጓል። በ224 እስከ 225 በውድድር ዘመን 38ቱን ጨዋታ ላይ ተሰለፈ ሲሆን ስድስት ግቦችን አስቆጥሮ ሁለት አመቻችቶ አቀብሏል። በ በ222 ለሀገሩ ሃንጋሪ 23 ጨዋታዎችንም አድርጓል። ቶትናም የበርነማውዙን አንቶኒዮ ሴሜኒዮን ለማስፈረም ጥያቄ አቀረበ። ቶትናም ሆትስፐር አጥቂውን ሴሜኒዮን ለማስፈረም ለበርነማውዝ ጥያቄ ቢያቀርቡም በአሁኑ ሰዓት ጋናዊን አጥቂ ለማስፈረም እየተሰራ እንዳልሆነ ተነግሯል። ሴሜኒዮ ወደ ሰሜን ለንደን ለመዘዋወር እድል አለው ተብሎም ይታሰባል። ነገር ግን በርነማውዝ ለዝውውሩ ከፍተኛ ዋጋ ማቅረቡ በአጭር ጊዜ ውስጥ ወደ ስፐርስ የመሄድ እድሉ ይቀንሰዋልም ተብሏል። እንዲሁም ተጫዋቹ በሌሎች ፈላጊ ክለቦች ማንቸስተር ዩናይትድን ጨምሮ የማስፈረም እቅድ መኖሩ ዝውውሩ እንዳይጠ ለመጠናቀቅ አግዶታልም ተብሏል። በርነማውዝ የ25 ዓመቱን የክንፍ አጥቂ በ65 ሚሊዮን ፓውንድ ዋጋ ሰጥቶታል። ሴሜኒዮ በ2024-2025 በሁሉም ውድድሮች በ42 ጨዋታዎች 13 ጎሎችን በማስቆጠር ባለፉት ሁለት የውድድር ዘመናት ደግሞ 21 ግቦችን በማስቆጠር የኤንዲ ኢራኦላን ስብስብ ወሳኝ መሆን ችሏል። የባየር ሙኒክ ዋና አሰልጣኝ ቪንሰንት ኮምፓኒ የደቡብ አሜሪካ ክለቦች የአውሮፓ ክለቦች እየፈተኑ እንደሚገኙ ገልጿል። ባየር ሙኒክ ከቦካ ጁኒየር ጋር ያደረገውን ጨዋታ ሁለት ለአንድ በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጧል። የደቡብ አሜሪካ ክለቦች መግጠም በጣም አስቸጋሪ ሆኖ አግኝተነዋል ያለው ቪንሰንት ኮምፓኒ ነገር ግን ወሳኙ ነገር ማሸነፋችን ነው ብለዋል። የደቡብ አሜሪካ ክለቦች በክለቦች አለም ዋንጫ ውድድር ለአውሮፓ ክለቦች ፈተና ሆነው

ባየር ሙኒክ የምድብ ሁለተኛ ጨዋታውን አሸንፎ ወደ ጥሎ ማለፍ መግባቱን አረጋግጧል። በምድብ ሶስት የሚገኘው ሙኒክ ቦካ ጁኒየርስን ሁለት ለአንድ አሸንፏል። ለጀርመኑ ክለብ ሄሪኬን እና ማይክል ኦሊሴ ግቦቹን በስማቸው አስመዝግበዋል። ለቦካ ጁኒየርስ ሚጌል ሜርቴንያል ማስቆጠር ችሏል። በዚሁ ምድብ የስዊዘርላንዱ ኦክላንድ ሲቲን የገጠመው ቤኔፊካ ስድስት ለባዶ አሸንፏል። ምድቡን ሙኒክ በስድስት ነጥብ ሲመራ ቤኔፊካ በአራት ነጥብ ይከተላል። ሌሊቱን በተደረገ ሌላ ጨዋታ የቱኒዚያው ኤስፔራንስ ሎስ አንጀለስ አንድ ለባዶ ረቷል። ለአፍሪካው ተወካይ ዩሱፍ ቤላሊ የማሸነፊያውን ግብ ከመረብ አሳርፏል። ስፔራንስ የመጨረሻውን የምድብ ጨዋታውን ከቼልሲ ጋር የሚያከናውነውም ይሆናል። የዓለም ክለቦች ዋንጫ የምድብ ሁለተኛ ጨዋታ ዛሬም ሲቀጥሉ ምሽት አንድ ሰዓት በኢትዮጵያ ሰዓት አቆጣጠር ወይም ስቱዲያችን ካለበት ዩናይትድ አረብ ኤምሬት ምሽት ስምንት ሰዓት ላይ ማማሎዲ ሰንዳውስ ከቦርሲያ ዶርትመንድ እንዲሁም በኢትዮጵያ ሰዓት አቆጣጠር ምሽት አራት ሰዓት ወይም በዩናይትድ አረብ ኤምሬት ምሽት አስራ አንድ ሰዓት ላይ ኢንተር ሚላን ከኦርዋ ሬድ ዳይመንድስ ይጫወታሉ። ብራዚል የ2029 የዓለም ክለቦች ዋንጫ ለማዘጋጀት ፍላጎት እንዳላት ተነገረ። የብራዚል እግር ኳስ ፌዴሬሽን ሲቢኤፍ በመግለጫው እንዳስታወቀው አዲሱ ፕሬዚዳንት ሳሚ ኸውድ በፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ጋር በትላንትናው ዕለት በሀሳቡ ላይ ውይይት ማድረጋቸውን አስታውቀዋል። አሁን ላይ በመካሄድ ላይ ያለው የዓለም ክለቦች ዋንጫ በዩናይትድ ስቴትስ እየተካሄደ ሲሆን ዘ አትሌቲክስ ከዚህ ቀደም እንደዘገበው ፊፋ ውድድሩን በአራት ዓመታት ውስጥ በተመሳሳይ ቦታ ለማዘጋጀት አስቦ እንደነበረም ተገልጿል። የብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ሳሚ እንደተናገሩት ከግቦች መካከል አንዱ ስለሆነው ነገር እና ወደ ፊፋ መቅረብ እንደሚፈልግ ተናገር ያለው በማለት ቀጣዩን የዓለም ክለቦች ዋንጫ ብራዚል እንድታዘጋጅ ጠይቄያለሁ አለው ብለዋል። ፕሬዚዳንት ጂያን ኢንፋንቲኖ በጣም ተደስተው ሙሉ በሙሉ ይቻላልን፣ ብለዋል። አሁን ይህንን ለማድረግ እንሰራለን፣ ለብራዚልም ትልቅ ግብ እንደሚሆንም እናምናለን ብለዋል። ዜና ስፖርት አበቃ። ቀይስሪ ፊርዳውስ አብድላኪ ማብሪያችሁ ቆየው። መልካም ቀን